ሰላም፣ ጤና ይስጥልን። እየተወደዳችሁና እየተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችው የግንቦት ሰባት ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያ አረስቶቹ እናስቀ ከፋኖ የትግል ሜዳ የወጣውን አርበኛ ፀዳሉ ደሴን በተመለከተ የትግል አጋሮቹ ለመጀመሪያ ጊዜ አስተያየታቸውን ሰጥተዋል። የትግል አጋሮቹ የአማራ ፋኖ ጎንደር ጠቅላይ ግዛት ዝ አመራሮች ስለ አርበኛ ፀዳሉ ከትግል ሜዳ መውጣት ምን አሉ? የአማራ ሕዝብ ትግል ፈተና የሚሏቸውን ኃይሎች በተመለከተስ ምን አሉ? አርበኛ ከፍ ያለው ደሴ የተሰዋባት ምድር የትግላችን ቅድስት ምድርና ሲል የተናገረው የፋኖ መሪ ኡስማን ነው። በቀዳሚነት በዝርዝር የሚደመጥ መረጃችን ነው። የብልጽግናው ደህንነት መስሪያ ቤት በቀጣዮቹ ቀናት ይነሱብኛል ብሎ ያላቸውን የስጋት በሮች አስመልክቶ ትንታኔ ሰርቷል። በደህንነት መስሪያ ቤቱ የተለዩት የስጋት በሮች የትኞቹ ናቸው? ለብልጽግና ሚዲያዎች የተላለፈው ትእዛዝስ ምንድን ነው? ከአድሬዎች እንዲያደርጉት የሰጣቸው መመሪያስ የሚሉትን ጥያቄዎች በዝርዝር የተሰናደው መረጃችን ያስደምጣቸዋል። የአማራ ፋኖች ዋና ጎጃም ላይ ድል የተቀዳጀባቸውን ተጋድሎች አድርጓል። በሁለቱ ጠቅላይ ግዛቶች የተካሄዱት አውደውጊያዎች ምን ይመስላሉ? ሸዋ ላይ በብልጽግናው ሰራዊት ላይ የደረሰው የንጹሃን ንብረት መውደምስ ምን ይመስላል? የፋኖ መሪዎች ድምፅ የተካተተበት ዝርዝር ዘገባ ይዘንላችሁ ቀርበናል። ትሰሙታላችሁ። የህወሓት ጉዳይ አነጋጋሪና ቀጠናዊ ስጋት እንደሆነ ቀጥሏል። የነ ደብረ ጽዮን ቡድን ከሃዲውን አባረነዋል ቢሉም እነሱ ከሃዲ የሚሏቸውና ብልጽግና ግን አማካሪያ የሚላቸው አቶ ጌታቸው ረዳ ለደብረ ጽዮን ቡድን ሊተኙላቸው አልቻሉም። አፋር ክልል ውስጥ ሰራዊት እያሰለጠኑ መሆኑን ምንጮች ገልጸዋል። ወዲህ ደግሞ በጄኔራል ጻድቃን የትውልድ መንደር ማይጨው የህወሓት ነገር በቃን የሚል የተቃውሞ ሰልፍ ተካሂዷል። የጌታቸው ጦር የሚባለው የአፋሩ ሰልጣኝ ኃይል ምን ይመስላል? አዲስ የወጣው መረጃስ ምን ይላል? ዝርዝሩን ከዜናችን ታገኙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን ስንሻገር አርበኛ ፀዳሉ ደሴን በተመለከተ የትግል አጋሮቹ ምን አሉ? ባለ ስናይፐሩ በሚል ቅጽል ስሙ የሚታወቀው አርበኛ ፀዳሉ ደሴ በቅርቡ ከፋኑ ትግል ራሱን ማግለሉን አስመልክቶ የትግል አጋሮቹ በጉዳዩ ዙሪያ ምን አሉ? ከጸዳሉ በተጨማሪ ከሌና ከሌ ለመንግስት እጃቸውን ይሰጣሉ የሚሉ የብልጽግና አክቲቪስቶች ፕሮፓጋንዳ ከፍ ብሎ ተሰምቶ ነበር። በዚህ ጉዳይ ቀድሞ ስሙ የተጠቀሰው አርበኛ በለጠ አንዳርጌ ወይም ቆራጡ አንዱ ነው። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 206ኛ ኮር አመራር እና የመይሰው ካሳ ክፍለ ጦር ዋና አዛዥ የሆነው አርበኛ በለጠ አንዳርጌ ቆራጡ በጉዳዩ ዙሪያ ለጣና ቴሌቪዥን አስተያየቱን ሰጥቷል። አርበኛ በለጠ እንደ ሁለት መቶ ስድስተኛ ኮር ብዙ ጉዳዮች ፈትነውናል። በተለይም እንደም ሜጀር ጄኔራል ከፍ ያለው ደሴ አይነት አይተኪ ታጋይ ወንድሞችን በባንዳዎች መነጠቃችን አንዱና ከባዱ ፈተናችን ነው። ከታላቁ አርበኛ ከፍ ያለው ደሴ በተጨማሪም ሌሎች ወንድሞቻችን በተመሳሳይ የእኛ አካል ናቸው ብለን ባመናቸው ባንዳዎች መገደላቸው ትግላችንን ፈታኝ አድርጎብን ቆይቷል ሲል ንግግሩን ይጀምራል። ባለ ድሮኑና ባለበጀቱ ጠላት ብልጽግና ካደረሰብን ጫና በላይ የባንዳዎች ሴራ ከባድ ፈተና ሆኖብናል የሚለው አርበኛ በለጥ አንዳርጌ ወይም ቆራጡ፣ ያም ሆኖ ግን በምንም አይነት መልኩ እጃችንን እንድንሰጥ የሚያስገድደን አይደለም። እንደነገርኳችሁ ፈተናዎቹ በሁለት አቅጣጫ መሆኑ እየታወቀ በቂ ድጋፍ የሚሰጠን ድርጅት ባይኖርም ለጠላት ብልጽግና ግን እጃችንን ለመስጠት የሚያነሳሳን ምክንያት የለም። ምክንያቱም እኛ ቴዎድሮስ የሚኒልክ የበላይ ዘለቀ ልጆች ነን። ህዝባችን እንዲያውቅልን የምንፈልገውም ይህንን ነው ብሏል። ያለውን ነገር ለመጋፈጥ ዝግ ሆነ ያለ ነው። በግል እየሰራ እንዳለ ነው። ህዝቡም ጭምር ሊረዳውና ላቆ የሚገባው እኛ የወጣንበት አላማ በግልክ አይደለም። እኛ እጅ መስጠት ባህላችን አይደለም። የአጤ ቴዎድሮስ የበላይ ዘለቀና የአጤ ሚኒልክ ልጆች ነን

አሁን በጥምረት በሚመስል መልኩ ብዙ ተጽዕኖ እያደረሰብን እንዳሉ የአማራ ሕዝብ ሊረደው እና ሊያውቀ ይገባል ማለት ነው። አሁንም በአሁን ይህም መረጃ እየሰጠው ካለበት ሰዓት ጀምሮ እንግዲህ ብሔራዊ ኃይል ብሎ ራሱ የሚያደራች ኃይል አሁንም ቢሆን በህዝባዊ ድርጅቱ ላይ ሌላ ሴራ እየሰራ እንደሆነ፣ እንዲሁም አሁን እኛም ወዳለንበት ቀጠና ሌሎች ልጆችን ለመጉዳት እና የሆነ አደጋ ለመፈቀም የሆነ ታሪክ የማይሽረው ሌላ ደግሞ ታሪክ የማይሽረው ጠባት አለመጣል ከአሁን በፊት ከፍ ያለው ደሴን እንደገደለው ሁሉ አሁንም ሌሎችን ልጆችን ሌሎችን ወንድሞቻችን ለማሳሳት እንቅስቃሴ እያደረገ ነው የሚገኘ ማለት ነው። ይህን እንዲኛ የምንደናገርበት የምንደናገጥበት ምንም ምክንያት አይኖራንም። በዚህ ልክ ነው ልንቀጥለው አስበን ራሳችንን ማዘጋጀት ያለን ማለት ነው። ሜጀር ጄኔራል ከፍ ያለው ደሴ የወደቀበት ቦታ የትግላችን የአደራ ቃል ኪዳናችን ናት የሚለው አርበኛ በለጥ አንዳርጌ። ቆራጡ ታላቁ አርበኛ ሜጀር ጄኔራል ከፍ ያለው ደሴ የሞተለትን አላማ ጠንቅቀን እናውቃለን። እሱ የተሰዋለትን አላማ ከግብ ማድረስ የእኛ የአደራ ቃላችን ነው። አላማውን ከግብ ማድረስ ባንችል እንኳን እሱ የተሰዋበት ቦታ የትግላችን ቅድስት ምድር ናትና እዚሁ እንሰዋለን እንጂ እጃችንን በፍጹም አንሰጥም ሲል ተናግሯል። እና አሁን እንዲሆን አላማችን ይህ አይደለም። ያው ደሱ ምክንያት ሊኖረው ይችላል ግን ታሪክ የማንሸራው ስህተት እንደፈጸመ በኔ በኩል አምናለሁ። እና ይህን ታሪክ ይህን ስህተት ለመፈጸም ድጋሚ ለመፈጸም አንዘጋጅምም አንሰራምም። እዚህ መስጠት አላስለመዱኝም። ቅድምም እንደነገርኩ አባቶቻችን የወረደ ብዙ ነገር አለ። እዚህ መስጠት አልለመርም። የአጤ ቴዎድሮስ በላይ ዘለቀ የምኒልክ ልጆች ምን ይህ የተናገርኩት በምክንያት ነው። ስለዚህ አሁንም ቢሆን ወንድናችን ታሪክ አርአያ እናስቀጥላለን። ዳንችን እንኳን ወንድናችን የተሰዋበት ቦታ ላይ ለመስዋዕት ዝግጅታችን ማለት ነው። ስለዚህ በዚህ ልክ ነው የሚቀጥለው። የተፈጠረ ያለው እየተወራ ያለው ያስ ፕሮፓጋንዳ ማንንም ሊያዘናጋ ማንንም ሊሸውት ምክንያቱም እኛ መስዋዕታችን ሊያጋጭ መስዋዕታችን የሆነ ነገር የተጠር ሊያፈራክስና ሊያፈራርስ የመጣ ፖለቲካ ፕሮፓጋንዳ ስለሆነ በዚህ ልክ አባል የሚሆን እንደ ጠቅላይ ግዛትም ሆነ እንደ ሁለት መቶ ስድስተኛ ኮር እንዲሁም እንደ ክፍለ ጦራችን ጭምር ቢሆን እንደዚህ አይነት ዲጂታ ውስጥ ሊገባ አይችልም። እኛም አላማችን በዚህ ልክ አይደለም እና ማጫፍ የማድረግ ነ ማስቀጠል አላማችን ማለት ነው በዚህ ልክ ነው። በተያዘም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ፖለቲካ መምሪያ ኃላፊ አርበኛ ፕሮፌሰር ጌታ ስራደ በበኩሉም አርበኛ ፀዳሉ ሰሞኑን በዚህ ትግል ውስጥ እንደወጣና አሰላለፉንም ተፋኖ ሙሉ በሙሉ እንዲወጣ የተለያዩ ገፊ ምክንያቶች እንዳሉት መረዳት የቻል ነው። ስለዚህ በተለይ አርበኛ ፀዳሉ ደሴ በአማራ ፋኖ ጎንደር ጠቅላይ ግዛት ስር እየታገለ ያለ ከጓደኞቹ ጋር የነጋ ተገኘን ክፍለ ጦር መስርቶ ከአንድ አመት በላይ ሲታገል የቆየ ወንድማችን ነው። በዚህ ክፍለ ጦር ውስጥ እና በዚህ ጠቅላይ ግዛት ማለት ነው ሰሞኑን እንግዲህ እውነት ለመናገር ይህን ጉዳይ እኛም ከጠላት ነው ማን ነው ከሚዲያ ነው ይህን ነገር መስማት የቻል ነው። የጠላትም የተለያዩ አካላትም ጭምር ፀዳሉ ደሴ ወደ ለጠላት እጁን ሰጥቷል፣ ተቀላቅሏል የሚል ሚዲያዎች ነው ስንሰማ የነበረው። ይህንን ስንሰማ ሁላችንም በፍጹም ማመን አልቻልንም። እኔ በወቅቱ በአጋጣሚ ደውዬለትም ነበር ኦልሞስት እንግዲህ በዛ ሰዓት የነበረው ሁኔታ እጅግ በጣም አሳዛኝ ክስተት ተፈጥሯል። አርበኛ ፀዳሉ ደሴ ለዓላማ ብሎ የወጣው ወንድሙን ወገን ከሚባል አካል በተተኮሰ ጥይት ተመቶበታል። ከዚህም በፊት የተለያዩ በቅርብ ያሉት አርበኛ ጓደኞቹ ተሰውተውበታል። እንግዲህ የአማራ ትግል ጠላት ላይ ጥይት የምንተኩሰው አላማችን ለማሳካት ነው። የአማራ ጥያቄዎች አሉ፣ የተቆጠሩ የአማራ ጥያቄዎች አሉ። እነሱ ጥያቄዎች በሰላማዊ መንገድ አለመመለሳቸው ምክንያት የመጨረሻ አማራጭ የሆነውን አፈሙዝ እንድንመርጥ ተገደናል። ነገር ግን አርበኛ ፀዳሉ ደሴ ምንም የማንክደው ትናንትም ትልልቅ ጀብዶችን የፈጸመ ትልልቅ ኦፕሬሽኖችን የሰራ አርበኛ ወንድማችን ነው። ነገር ግን ከጊዜ ወደ ጊዜ ቅድም እንደገለጽኩልህ በተለይ የአማራን ፋኖ ከሁለት ሊከፍል የቻለው ይህ አደረጃጀት ወይንም ደግሞ በአንድ ተቋም ውስጥ መግባት አለመቻልና የተለያዩ የስልጣን ፍላጎት፣ የተለያየ የፖለቲካ አሻጠር ያላቸው አካላት በዚህ ሂደት ውስጥ ገብተው ፋኖን ከሁለት በመክፈላቸው ምክንያት ከጠላት ጋር መተኳኮስ ቀርቶ እርስ በርስ እንዲተኳኮስ የሚያደርግ ስራ ተሰርቶብናል። በዚህ ሂደት ውስጥ እንደ አማራ ፋኖ ህዝባዊ ድርጅት እንዲህ አይነት አሳፋሪ ድርጅት ላለመግባት በጣም ብዙ እጅግ በጣም ብዙ እርቀትን በትዕግስት ለማለፍ ሞክረናል። አሁንም እሱን ነው እያደረግን ያለ ነው። ከፕሮፓጋንዳ ጦርነት አልፎ የአፈሙዝ ጦርነት በወንድም ላይ ምላጭ እስከሚሳብ ድረስ በአማራ ፋኖ ህዝባዊ ድርጅት ውስጥ ካሉት ህዞች ውስጥ ከመቶ በላይ ፋኖዎች ትልልቅ አመራሮችን ጨምሮ ወንድም በተባሉ አካላት ተገለውብናል። ይህንን ሁሉ ጥርሳችን ነክሰን ግን ይሄ ጊዜ ከዚህ በላይ እርስ በርስ መተኳኮስ፣ ከዚህ በላይ የወንድም ጦርነት መሆን ለአማራ ህዝብ የሞት ሞት ነው በሚል ብዙውን ነገር ሚዲያ ላይ እንኳን መዋል አንፈልግም። ነገር ግን በዚህ ተልዕኮ ውስጥ የተለያየ አሻጥር ተሰርቶ የተለያየ የሚዲያ ፕሮፓጋንዳ እርስ በርስ ሊያመታታ የሚችል የሚዲያ ሽፋን ተሰጥቶት በዚህ ድርጊት ውስጥ እጅግ በጣም ትልቅ የምንላቸው የድርጅታችን ዋና ስራ አስፈጻሚ የጎንደር ጠቅላይ ግዛትዝ ተቀዳሚ ምክትል የሆነውን አርበኛ ከፍ ያለው ደሴን ማጠንበታል። ከዚህም በላይ ቅድም እንደገለጽኩልህ ከመቶ በላይ ወንድሞቻችን በወንድም በተተኮሰ ጥይት ጠናል። ይሄ ሂደት ፀዳሉንም እጅግ በጣም ሲፈትነው የነበረ ጉዳይ እንደሆነ በየጊዜው ይህን ትግል የምንከታተል ሚዲያ ላይ ያለን አካላት መሬት ላይ ያለን አካላት እናቃለን። እንደገለጽኩልህ ወንድሙንም እና ኃይለማርያም የመሰሉ የክፍለ ጦር አመራሮች እና ሌሎችንም ጭምር በአሰቃቂ ሁኔታ በወንድሞቻቸው እንዲረሸኑ ተደርጓል። ከዚህም በላይ ውስጣዊ አንድነታችን የፈተነው በተለይ እንደ አማራ ፋኖ ሕዝባዊ ድርጅት የሎጂስቲክ እና ሌሎችንም የፋይናንስ ድጋፍ እንዳያገኝ ከፍተኛ የሆነ ነገቲ ፕሮፖጋንዳ በመስራት ድርጅት ውስጥ ያሉ ክፍለ ጦሮችና እዞች ተገቢውን ድጋፍ እንኳን ሳያገኙ የተቋምን አስፈላጊነት የመርህን አስፈላጊነትና የተቆጠረ የአማራ ጥያቄ ይዘው እስካሁን ድረስ በጽናት ነው የቆዩት። እነዚህ ምናልባት ፈተናዎች ተደራርበው አርበኛ ፀዳሉ ደሴን መቋቋም ከሚችለው በላይ ሁኖበት እንደሚሆን እገምታለሁ። እኔ ይህን መገመት ነው የምችለው፣ መገመት ነው የምችለው። በቅርብም በአካል ተገናኝተን በነበረበት ጊዜ እንዲህ አይነት በተለይ ከወንድም ላይ እንዴት አርጌ ጥይት ይተኩሳለሁ፣ እንዴት የአማራን ነፃነት ብዬ ወጥቼ ነፃነት ብለው ከወጡ ወንድሞች ጋር እንዴት ጥይት ይተኩሳለሁ በሚል በቁጭት ሲናገር፣ ነገር ግን ደግሞ ይህ ጉዳይ በሱ ክፍለ ጦር ላይ የነበረበትን ቀጠና ሁሉ ከተለያየ አደረጃጀት መሰርተው በሱ ስር ያሉ አርበኞች እንደተገደሉ ሁላችንም የምናውቀው ጉዳይ ነው። ከዚህም በላይ የነ አርበኛ ከፍ ያለው ደሴ እና አሁን በቅርቡ ደግሞ በመጨረሻ ምናልባትም የወንድሙ በወንድም መገደል ከዚህ ትግል ውስጥ እንዲወጣ አስገዳጅ ሁኔታ እንደፈጠረበት በመጨረሻ በነበረው የስልክ ልውውጥ ተረድቻለሁ። በተለይ ወንድሙ ከተገደለ በኋላ በነበረው የስልክ ልውውጥ ራሱን መቋቋም እስከሚያቅተው ድረስ በከፍተኛ ብስጭት፣ በከፍተኛ ስሜት አዳምጨዋለሁ። እና ምናልባትም በእንዲህ አይነት ትግል ውስጥ ከዚህ በላይ መቆየት እንደሚቸግረው ሁሉ አውርተናል፣ እውነት ለመናገር ከኔም ጋር ማለት ነው። ነገር ግን በዚህም ተባለ በዛ አርበኝነት ጽናትን ጠይቃል። የትኛውንም ፈተና ተቋቁመን የአማራን ጥያቄ ማስመለስ አለብን፣ የትኛውንም ፈተና ማለት ነው ሲል አስተያየቱን ለጣና ቴሌቪዥን ተናግሯል። የአማራ ህዝብ የሕልውና ትግል በዚህ መልኩ ፈተናዎች የበዙበት መሆኑን ተከትሎ ህዝብ ጥያቄዎችን ማንሳት ጀምረዋል። በአንጻሩ የብልጽግናው አገዛዝ ደግሞ መጠነ ሰፊና መልከ ብዙ ግፎችን በህዝብ ላይ ማሳደሩን ያለማቋረጥ እየፈጸመው ይገኛል። የአርሶ አደር ቤቶችን በጅምላ ከማቃጠል ጀምሮ ንጹሐንን ማሳደድ ልጃገረዶችንና ባለትዳር ሴቶችን መድፈር፣ ሀብት ንብረት መዝረፍ፣ አርሶ አደሩን ከማሳ ውጭ ማድረግና የመሳሰሉት ህልቆ መሳፍርት ግፎች በአማራ ህዝብ ላይ ያለማቋረጥ እየተፈጸሙ ያሉ የብልጽግና አገዛዝ የጦር ወንጀሎች ናቸው። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የሰጡ ምሁራን የህዝብን መከራና የተራዘመ ስቃይን ታሳቢ ያላደረገ ኃይል ለህዝብ ተጨማሪ ሸክም መሆን የለበትም። በተለይም እንደ ብልጽግና አይነት ህዝብን አምርሮ የሚጠላ ቡድን መንግሥታዊ መዋቅር ይዞ ህዝብ ላይ ጦርነት ሲከፍት እያየ በትግል አጋሩ ላይ ቃታ የሚስብ የነጻነት ታጋይ ደግሞ የህዝብን መከራ ያበዘዋል። በመሆኑም የፋኖ መሪዎች ቆም ብለው ሊያስቡ ይገባል ብለዋል። ወደ ተከታዩ መረጃችን እናልፋለን። የነጭ ገውን አብዮት ፍራቻ አድሮባቸዋል። መምህራን የብልጽግና አገዛዝ በክልሎች ከከፈተው ዘረፈጅ ጦርነት በተጓዳኝ በከተሞችም ከባድ ህዝባዊ ቢተኝነት እንደሚነሳበት በደህንነትና ስለላ መዋቅሩ መረጃውን አጣርቶ አረጋግጧል። የከተማ መጽ ላምባገነን ገዥዎች እጅግ ፈታኝና ከባድ መሆኑን የሚረዱት የብልጽግናው ሊቀመንበር በተለይም የመምህራንና የሐኪሞች ጥምረት እንዳይፈጠር ለካድሬዎቻቸው ማሳሰቢያ መስጠታቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የከተማ መጽላ አምባገነን ገዢዎች እጅግ ፈታኝና ከባድ መሆኑን የሚረዱት የብልጽግናው ሊቀመንበር በተለይም የመምህራንና የሐኪሞች ጥምረት እንዳይፈጠር ለካድሬዎቻቸው ማሳሰቢያ መስጠታቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግናው አገዛዝ የደህንነት መዋቅሩን የስጋት ትንተና መረጃ ለጣና ቴሌቪዥን ያደረሱ ምንጮቻችን እንደገለጹት መምህራንና ሐኪሞች ጥምረት ፈጥረው ተቃውሞ እንዳያስነሱ የመጨረሻ አቅማችንን ተጠቅመን መከላከል አለብን። ነገር ግን ከዚህ በበለጠ ልዩ ጥንቃቄ ማድረግ ያለብን በሁለት ተቋማት ላይ ነው ብሎ የደህንነት ተቋሙ ያወጣውን የትንተና ሪፖርት ገልጸዋል ምንጮቻችን። ይቀጥሉናም በዋናነት ትኩረት የተደረገባቸው ዘርፎች ፕሮፓጋንዳውና ጠመንጃው ላይ መሆኑን ይናገራሉ። በፍጹም ስህተት ልንሰራ የማይገባን የጸጥታ ኃይሉ ከመምህራንና ከሐኪሞች ጋር ስምምነት እንዳይፈጥሩ አስቀድመን መከላከል አለብን ሲል ብልጽግና መለዮ ለባሹና ነጭ ጋው ለባሽ ኃይሎች እንዳይጣመሩበት አደገኛ ቀመር ሰርቷል ብለዋል። በብልጽግና ሴራ ስሌት መሰረትም በተለምዶ መለዮ ለባሽ የሚባሉት የጸጥታ መዋቅሩ አባላት የጥቅማ ጥቅምና የደሞዝ ጭማሪ ሊደረግላቸው እንደሚችል ምንጮቻችን ገልጸው ከምንም በላይ ግን የሥራ አጠባቂ ዘብ ወይም ጋቸና ሲሪና ብለው ያደራጁትን ኃይል የአዲስ አበባ ፖሊስና የፌዴራል ፖሊስ መለዮን አልብሰው ለግዳጅ ተልኮ ሊሰጡት እንዳሰቡ ምንጮቻችን ተናግረዋል። ከዚህ በተጨማሪም ብልጽግና በምንም መንገድ ስህተት መስራት የለብንም ብሎ የለየው ዘርፍ ሚዲያውን ነው። ሚዲያው ላይ የሚቀርቡ የሥርዓቱ ሹሞችና ደጋፊዎች ነጥብ የሚያስጥል ንግግር እንዳያደርጉ ትዕዛዝ ተላልፏል። ሚዲያዎችም ቢሆኑ በዚህ በኩል ልዩ ጥንቃቄ እንዲያደርጉ ጥብቅ መመሪያ ተላልፎባቸዋል። ከዚህ በፊት የብልጽግናው ሊቀመንበር በፓርላማ ሳይቀር ቀርበው ከተናገሯቸው መልእክቶቻቸው መካከል የኦሮሞ አርሶ አደሮች ጠቅላይ ሚኒስትር የተነካ ብለው ወደ አዲስ አበባ እየመጡ ነበር። አዲስ አበባ ውስጥ ኦሮሞ ጠል አስተሳሰብ ብዙ ነው። ሰው ቢሞትም አስከሬኑ ጥላ እንዲያገኝ ችግኝ መትከላችንን እንቀጥላለን። አዲስ አበባ ውስጥ መቶ ሺህ ሕዝብ ሊሞት ይችላል እንጂ ብልጽግናን ከስልጣን ማውረድ አይቻልም እና የመሳሰሉት ንግግሮቻቸው ለስርዓቱ ጠላትን እንዳበዙበት የብልጽግና አባላት ያምኑበታል። ሆኖም ንግግሮቹን የተናገሯቸው አለቃቸው በመሆናቸው ብቻ ከመተቸት ተቆጥበው ዝም ብለዋል። የደህንነት መስሪያ ቤቱ የስጋት ትንተና የብልጽግናውን ሊቀመንበር ጠላት ፈላጊ ንግግሮችን ሳይጠቅስ በደፈናው መንግስት ላይ ትችትና ጠላት የሚያበዙ ንግግሮች በባለሥልጣናት ቢነገሩም ሚዲያዎች ቆርጠው እንዲያስቀሩ የሚል ትእዛዝ መተላለፉን ምንጮቻችን ገልጸዋል። ከዚህ በተጨማሪ ሚዲያዎች የብልጽግናውን ብልጭልጭ ፕሮጀክቶች በማኅበራዊ ትስስር ገጾቻቸውና በፕሮግራም መሸጋገሪያ ሰዓቶቻቸው እንዲያሳዩ ትዕዛዝ ተሰጥቷቸዋል። ይህ ትዕዛዝ ከላይ እስከታች ላለው የብልጽግናው ካድሬ የተላለፈ መመሪያ መሆኑን ምንጮቻችን ተናግረዋል። ከትናንት ምሽት ጀምሮም በርካታ የብልጽግና ካድሬዎችና ሚኒስትሮችን ጨምሮ አምባሳደሮችም የኮሪደር ልማት የሚባለውን ፕሮጀክት የማኅበራዊ ትስስር ገጾቻቸው መገለጫ ፎቶ ፕሮፋይል ፒክቸር አድርገው ታይተዋል። ይህ ሁሉ ዝግጅትና ዘመቻ በኑሮ ውድነት ተሰቃየን ብሎ ለተነሳው የመንግሥት ሠራተኛ ጥያቄ ምላሽ ላለመስጠትና ሠራተኛውም ተቃውሞውን እንዳይቀጥል አንገቱን ደፍቶ እንዲገዛ ለማድረግ ነው። አስተያየታቸውን ለጣና ቴሌቪዥን የሰጡ መምህራንና የጤና ባለሙያዎች ግን መንግስት በጣም ዘግይቷል አይቀሬውን የሕዝብ ቁጣ በምንም መንገድ ሊያስቀረው አይችልም ብለዋል። ክቡራትና ክቡራን የዛሬ ግንቦት 7 ቀን 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁን ደግሞ ከጎጃም እና ሸዋ ቀጠናዎች የተገኙ የትጋድሎ መረጃዎችን እናስደምጣችኋለን። በጎጃምና በሸዋ ከባድ ውጊያ ሲካሄድ ዋለም የአማራ ፋኖ በአራቱም ጠቅላይ ግዛቶች ከባድ ውጊያ ሲያደርግ መዋሉንና ብዙዎቹን ውጊያዎችም ድል ማድረጉ ከየአውደ ግንባሩ የደረሱን የተጋድሎ መረጃዎች አስታውቀዋል። በመስራቅ ጎጃም ዞን አንበር ከተማ በተካሄደው ውጊያ የአማራ ፋኖ በጎጃም አዲስ አለማየው ክፍለ ጦር አምስቱን ብርጌዶች ተሳታፊ የነበሩበት ሲሆን በርካታ የብሬንና የክላሽ ተተኳሽ ጥይቶችን ጨምሮ የነፍሶ ክፍ መሳሪያ የተገኘበት ነበር ተብሏል። ከክፍለ ጦሩ የሕዝብ ግንኙነት ክፍል ያገኘነው መረጃ እንዳስታወቀው አንበር ከተማ ላይ የብልጽግናን ጽፈት ቤት ጨምሮ ሌሎች አገዛዙ መገልገያ ተቋማትና ንብረቶች ላይ ጉዳት አድርሰናል። በዚህም ከፍተኛ ድል የተገኘበት የከተማ ኦፕሬሽን ነበር ብሏል። የመስመራዊ መኮንኖች ሽጉጥን ጨምሮ ክላሽንኮቭ መሳሪያና የወገብ ትጥቆችን ፋኖ ከብልጽግና ሰራዊት ላይ መረከብ ችሏል። በተጨማሪም 27 የብልጽግና ሰራዊትን ቆስለኛ አድርጌ ያለው ሲል ክፍለ ጦሩ አስታውቋል። በሸዋ ጠቅላይ ግዛት ዛሬን ጨምሮ ያለፉትን አራት ቀናት ያለማቋረጥ ውጊያዎች ተካሂደዋል። ዛሬም በመራቤት አውራጃ ከጧቱ አራት ሰዓት ጀምሮ ሲካሄድ በኋላው ውጊያ የብልጽግና ሰራዊት ከፍተኛ ኪሳራ ደርሶበታል። በተለይም አዋጊ ኮሎኔሉ ከተገደለበት በኋላ ሙሉ ኃይሉን ይዞ ወደ ዓለም ከተማ መመለሱን ለጣና ቴሌቪዥን ከውደ ግንባር የደረሰው መረጃ ያመላክታል። በዛሬው ውጊያ 14 የብልጽግና ሰራዊት አባላት እርምጃ እንደተወሰደባቸው የገለጹት የአይንማኞች በርካታ ቆስለኛም መመልከታቸውን ገልጸዋል። ከዚህ በተጨማሪም አራት የሚልሻ አባላት ራሳቸውን ለማዳን ከግለሰቦች ቤት ተደብቀው ማምለጣቸውን ጨምረው ገልጸዋል። ይህ በእንዲህ እንዳለ የአማራን ሕዝብ ለከፋ መከራ ለመዳረግ ሰራዊት ያዘመተው የብልጽግናው አገዛዝ በሸዋ ጠቅላይ ግዛት መንዝቀያ ወረዳ ዶባ ቀበሌ ነዋሪ የሆኑ ሰባት ቤተሰብ መኖሪያ ቤቶችን አቃጥሏል። በኩለ ቀን ዜናችን በዘገብነው በዚህ መረጃችን ላይ ተጨማሪ መረጃ ያደረሰን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደጽዮን ኮር ሚዲያና ኮሚኒኬሽን ኃላፊው አርበኛ የድነቃቸው ማሙዬ ነው። በሌላ ዜና የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በዛሬው እለት ለተከታታይ ዘጠኝ ሰዓታት የፈጀ ውጊያ ሲያደርግ መዋሉን የዙ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። ከፍተኛ ትንቅንቅ በተደረገበት በዛሬው ውጊያም በርካታ ድሎች መገኘታቸውን ቃል አቀባዩ በማብራሪያው ተናግሯል። ዛሬ ከረፋዱ አስራ ሁለት ሰዓት እስከ ስምንት ሰዓት የሸነከ ከአብይ አህመድ ወራሪ ኃይል ጋራ ትንቅንቅ ገጥመን ነበረ። በዚህም የጦርነት ውሎ ድልን የተጎናጸፍንበት ውሎ ነበረ እና ከስድስት በላይ ቀበሌዎችን ነፃ አውጥተናል። በዚህ ላይ ብርኮኛ ይዘናል። ሙትና ቁስለኛን ማንሳት ሳይችል ወደ ነበረበት ከተማ ጥሎ ፈርጥጧል። ቁሳዊና አካላዊ እንዲሁም ሞራላዊ ስብራትና የበታችነት ስሜት እንዲሰማ አድርገን አብይ አህመድን ወራሪ ኃይል ልኩናት ይዘነዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች ወደ መጨረሻው ዘገባችን እናመራለን። እነ ደብረ ጽዮን ተቃውሞ ሲገጥማቸው፣ ጌታቸው በአፋር ጦር እያሰለጠኑ ነው። የህወሓት ነገር አወዛጋቢ እንደሆነ ቀጥሏል። በሁለት አንጃ የሚተራመሰው ህወሓት በአንድ በኩል ለጦርነት ሲዘጋጅ፣ በሌላ በኩል ደግሞ ህዝባዊ ቁጣ ገጥሞታል። ትናንት በምርጫ ቦርድ ከዚህ በኋላ በፖለቲካ ፓርቲነት እድል ፈንታ የለም የተባለው የእነ ደብረ ጽዮን ቡድን ማይጨው ላይ እኛም አይንህ ልናይህ እንፈልግም ተብሏል። ለብልጽግናው ሊቀመንበር ተቆርቋሪ ሆኗል የሚባሉት አቶ ጌታቸው የሚመሩት ቡድን በበኩሉ በብልጽግና በጀት አፋር ክልል ውስጥ ታጣቂ እያሰለጠ መሆኑም ታውቋል። ትናንት በምርጫ ቦርድ ከዚህ በኋላ በፖለቲካ ፓርቲነት እድል ፈንታ የለም የተባለው የነ ደብረጽዮን ቡድን ማይጨው ላይ እኛም አይንህ ልናይህ እንፈልግም ተብሏል። ለብልጽግናው ሊቀመንበር ተቆርቋሪ ሆኗል የሚባሉት አቶ ጌታቸው የሚመሩት ቡድን በበኩሉ በብልጽግና በጀት አፋር ክልል ውስጥ ታጣቂ እያሰለጠነ መሆኑ ታውቋል። ዛሬ በማይጫው ከተማ በተካሄደው ህዝባዊ የተቃውሞ ሰልፍ ላይ ጦርነት በቃን፣ ለእናንተ ፍላጎትና የሥልጣን ዕድሜ ስንል መሞት በቅቶናል የሚሉ መፈክሮችን ያነገቡ መልእክቶች ታይተዋል። በተለይም አካባቢው የአቶ ጌታቸው ረዳና የጄኔራል ጻድቃን ገብረትንሳኤ የትውልድ ቀዬ መሆኑን ተከትሎ አብዛኛው የአድዋ ተወላጆች በተቆጣጠሩት የነደብረ ጽዮን ቡድን ላይ ህዝብ ቁጣውን እንዲያሰማ ምክንያት ሳይሆነው እንዳልቀረ ምንጮቻችን ተናግረዋል። አስቀድሞም ቢሆን አቶ ጌታቸው የሚመሩት ቡድን ስልጣኑን እንዳይለቅ ሲማጸኑ የነበሩት የማይጨውና የመሆኒ ቀጠና ነዋሪ አቶ ጌታቸው ላይ የተፈጸመው መፈንቅለ መንግስት የትግራይ አንድነትን የሚሸረሽር ነው ጄኔራል ምግበን ጨምሮ የነ ደብረ ጽዮን ቡድን ደጋፊ ጄኔራሎችም ወደ ቀያችን አይምጡብን ሲሉ የአካባቢው አስተዳዳሪዎች በብልጽግና ተሹመው በቅርቡ የጊዜው አስተዳደሩ ፕሬዚዳንት ለሆኑት ለጀኔራል ታደሰ ወረደ መናገራቸው ይታወሳል። ህወሓትም ይህንን መረጃ ከሰማ በኋላ ጌታቸው ረዳ ያሰማራቸውን የቀጠናውን አስተዳደር እናፈርሳለን ብሎ በሊቀመንበሩ ደብረ ጽዮን በኩል መግለጹ አይዘነጋም። በብልጽግናው ሊቀመንበር አብይ አህመድ የሹመት ደብዳቤያቸውን ተቀብለው መቀሌ የገቡት ጄኔራል ታደሰ ወረደ የሾማቸውን ብልጽግናን በጦርነት ለመጣል ከሚንቀሳቀሱት የደብረጽዮን ቡድን አባላት ጋር የጠበቀ ግንኙነት አላቸው ይባልላቸዋል። አቶ ጌታቸውን በቅርቡ በአንድ የብልጽግና ሚዲያ ላይ ቀርበው ከዘለፏቸው የህዋት ሰዎች መካከል ጄኔራል ታደሰ ይገኙበታል። ከወራት በፊት ባደረጉት ቃለ ምልልስ ላይም የእኔ ትልቁ ችግር ታደሰ ወረደን ከስልጣን አለማንሳቴ ነው ብለው መናገራቸውን ቢቢሲ ዘግቦ ነበር። በሌላ ዜና ነደብረጽዮን ክብሬን አዋርደው ከቢሮም ከመቀሌም አባረውኛል ሲሉ ቂም የያዙት አቶ ጌታቸው በበኩላቸው አፋር ክልል ውስጥ ሰራዊት እያሰለጠኑ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። በተደጋጋሚ ጊዜ ለትግራይ ህዝብ ጦርነት ይበቃዋል፣ ሰላማዊ አማራጮችን አሟጠን መጠቀም አለብን ሲሉ የሚናገሩት አቶ ጌታቸው መሬት ላይ ግን ሰራዊት እያሰለጠኑ ይገኛሉ። በውህዴድ ብልጽግና የፋይናንስና የስልጠና ድጋፍ የሚደረግለት ይህ ኃይል ሁለት ዓላማዎችን ይዞ እየሰለጠነ መሆኑን ተንታኞቹ ይናገራሉ። እንደ ተንታኞቹ አስተያየት የጌታቸው ጦር የሚባለው ይህ ኃይል የሚሰለጥንባቸው ምክንያቶች አንድም የመቀሌን ቤተ መንግሥት ሥልጣን ከቻለ በኃይል ለማስመለስ ካልቻለ አልጋ ወራሻቸው ተረጋግቶ እንዳይገዛ ለማድረግ ሲሆን ወዲህ ደግሞ የትግራይን ሕዝብ አዋርደዋል የሚሏቸውን የኤርትራን መንግሥትና ሰራዊት ለመበቀል ከብልጽግና ጎን ተሰልፈው ለመውጋት ነው ይላሉ። በተለይም የነደብረ ጽዮን ቡድን ከኤርትራው መንግሥትና ከፋኖ ጋር እሰራለው ማለቱን ተከትሎ አቶ ጌታቸው ከብልጽግና ጎን በመሰለፍ የትግራይን ሕዝብ ደፋሪዎችና ወራሪዎችን ተበቀልኩ የሚል የፖለቲካ ትርፍን አስበው ለብልጽግናው አገዛዝ ሰራዊት ለማዋጣት አስበዋል። በአፋር ክልል እየሰለጠነ ያለው ሰራዊት ስልጠና ከጀመረ ሳምንታት ተቆጥረዋል። የፕሮግራም ማስታወቂያ ለክቡራን የጣና ቴሌቪዥን ቤተሰቦች፣ ጣና ቴሌቪዥን በየዕለቱ ከሚያቀርባቸው ዕለታዊ ዜናዎች በተጨማሪ ሰፊ ዝግጅት የተደረገበት ጣና ዕለታዊ የተሰኘው ፕሮግራማችን ከዛሬ ጀምሮ በየዕለቱ ከሰኞ እስከ ቅዳሜ ይቀርብላችኋል። ጣና ዕለታዊ የሰኛውን ፕሮግራማችን ለመከታተል የጣና ቴሌቪዥን ሁለተኛውን ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጋችሁ በቋሚነት ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጣና ቴሌቪዥን ከሐቅ ጋር። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የግንቦት 7 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎችና ትንታኔዎቻችን እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከአቅ ጋር